ለእናንተ ፖለቲካዊ ጨዋታና ለፕራዶ ናፍቆት ክልል አረጋችሁት። ከዛስ የአራት ክልል ገቢ ቀረና የአንድ ክልል ገቢ ሆነ። ከተማው ከአራት ክልል የሚመጣ የዋና ከተማ ነት በጀት ቀረና ከተማን ጭር አረጋችኋል። በዚያው እኔ አብይን ደግፋለሁ ከሕልሙ ጋር ቆማለሁ ስል ብልጽግና ውስጥ የተሰገሰገ አሰስ ገሰስም ደግፋለሁ ማለት አይደለም። አሰስ ገሰስ ስደግፍ አልገኝም። ብልጽግና ህልም ያለው ፓርቲ ነው። ተራማጅ ፓርቲ ነው። ሩቅ ሚሄድ ፓርቲ ነው። አዎ ግን የተሰገሰጉ ጎባጣ ኢህአዴጎች አሉበት። አሁንም ያልጠሩት ኢህአዴግ ስንል አብዮታዊ ዲሞክራሲ ያልወጣለት የብልጽግና ማኒፌስቶን የማያውቅ ብቻ አይደለም ባይ ዘውዬ የኢህአዴግ ባህል ያለቀቀው ምርቱን ከግርዱ እለያለሁ ስንዴውን ከእንክርዳዱ አበጥራለሁ ቅማሉን አውቀዋለሁ እኔ አብይ ነው ያላቸው። እንደ ቅማል እለቅማችኋለሁ እንደዚህ አድርጌ ብሏቸዋል። አረ እነ ቅማል የጊዜ ጉዳይ ነው ትቀመላለ። በጦርነት የከበረ ነጋዴ አለ። አዎ አለ። በጦርነት የጀገነ ህገወጥ ጥይት አመላላሽ አለ። አዎ አለ። በጦርነት ኮንትሮባንድና የድንበር ንግድ ተፋፍሟል። አዎ ተፋፍሟል። ቀንድ ላይ መሆኗ ብቻውን እንደ ቀንድ እየወጋ ሰላም የነሳተውን ለምለሚቷን ሀገራቸውን በድንቁርና ቀንዶቻቸው ወግተው ለመጫል፣ በባንዳነት ካባ በተላላኪነት ኮርቻ እየተጋለቡ ቀጥ ብሎ መጡ። ገለን ጨረሰን። አንጀምርም ሪፎርም አድርገን እንጀምራለን አለ። ሪፎርም ከማድረግ ይልቅ ዩኒፎርም መቀየር የመረጡ ደናቁርት ግን ዛሬም በዚህ አይነት ውጥንቅጡ ሰውየውን ይለበልቡታል። ሰላም ጤና ይስጥልን። ውድዬ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ሆይ ያለን? አለን አለን አለን አለን። እኛ አልሐምዱሊላህ ረብል ዓለሚን ደህና ነን አለን አለን አለን። ዛሬም ዳግም ተመልሰን መጥተናል። ፈጣሪ ተመሰገነ ይሁን። ደህና ነን አለን አለን አለን። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስላላችሁ ጅገር እያመሰግናለሁ። አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ ይቀጥል። በቁጥር በርከት ብለን ሰሞኑን እንዳልኳችሁ በተሻለ ደረጃ የሙሉ ጊዜ የዩትዩብ ስርጭታችን እንድንጀምር ጀምር የእናንተ ድጋፍ ያስፈልገናል። እናንተ በሱ እንድታግዙ ልክ እስካሁኑ ያለ ጭቅጭቅ ያለቦት ቦታ ኦልሞስት 7000 ሰብስክራይበር በቅርብ ቀናት ውስጥ እንገባለን። አሁን 6000 ተሻገርናል። በአንድ ሳምንት ውስጥ ብቻ ይህንን ማድረግ የቻላችሁ ወርቅ የሆናችሁ ሰዎች ነው ያላችሁት። አሁንም ለወዳጅ ለዘመድ፣ ለቤተሰብ ለዋድ ጓደኛና ላይክ ሼር ሰብስክራይብ አስደርገን ወደ ሙሉ ስርጭታችን እንገባለን ብለን እናስባለን። የምናሸንፈው በሀሳብ፣ በሙግት፣ በአቋምና በእውነት ብቻ ስለሆነ ማለት ነው። እሱ እንድታግዙን የጠየኩኝ ወደ እለቱ ጉዳይ ያልፋለሁ። የጉድ ሀገር ገንፎ እያደረ ይፋጃል። የእኔና የእናንተ ሀገር እንደ ልማዷ ታሸንፋለች ብቻ አይደለም። የእኔና የእናንተ ሀገር እያደረ እንደ ጉድ እንደ ኢንኩቤተር የሚፈለፈሉ ጉድና ጉደኞች አሏት፣ የብልጽግና ጉዶች እና ጓዶች እንዲሁም ጓዶች እንደምናችሁ። ባለ ክራቫቶች እንደምናችሁ። ሁሉንም ማለቴ አይደለም፣ ዝርክርቆቹን ማለቴ። ዛሬ የሰሞኑን አነጋጋሪ ጉዳዮችን እንፈትሻለን። አሳዛኙ አብይ፣ በጣም አሳዝኖኛል። አብይ አህመድ አሳዛኝ ጉዳይ ገጥሞታል። ጉድ አስመለክታችኋለሁ። የትግራይ ፖለቲካ ውጥረት አሁንም እንደቀጠለ ነው። የኢትዮጵያን ፖለቲካ ውጥረት እንዲሰቅዞ ይዞታል። እጅጉን ነው ሰቅዞ የያዘው እና በጣም አነጋጋሪ አነጋጋሪ አነጋጋሪ ጉዳዮች እየተፈጠሩ ነው። ዛሬ እስቲ ወደ ሲዳማ ክልል ሄደን ተንደርድረን እንጀምራለን። ከዛስ ኢትዮጵያ ውስጥ አስገራሚ ፕሮጀክት ተመርቋል። አስደናቂ ብዙ ሚሊዮን ብሮች የፈሰሱበት ወይ ጉድ፣ ወቾ ጉድ፣ እኔ አላማረኝም። የዚህ ጥርስሽ ነገር ኋላ ድድሽ ሊቀር አላ አጋጣሚ ወዶ እኮ አይደለም። ኢትዮጵያ ውስጥ አስገራሚ ፕሮጀክት ተመርቋል። የፕሮጀክቱን መመረቅ ሳይ፣ ዜናውን ሳይ፣ ወከባውን ሳይ፣ ግርግሩን ሳይ ኢህአዲግ አዲግ አለ ሄደማልኩኝ ኢህአዲግ አለ ወይኔ ብልጽግና ወይኔ አብይ አሕመድ ወይኔ ህልሙ ከምን አይነት ጎባጣ ኢህአዴጎች ጋር የተደመረው ብዬ አዘንኩለት፣ በእውነት አዘንኩለት። እሱን ፕሮጀክት በኋላ አነሳላችኋለሁ፣ ግን በጣም ሲሬሱን ጉዳይ እያዋዛን እናውራ ውስጥ የሲዳማ ክልል ፕሬዚዳንት አቶ ደስታ ሌዳሞ፣ እንዴት ነው ጨጓሮዎት ይፈጫል? እንዴት ነው ብቻ ወይኔ ጉዳይ ፈላ፣ ወይኔ ጉዳይ ፈላ እንዳያስብሉኝ ስ ን ወይኔ ጉዳይ ፈላ እንዳያስብላት። ምን ነካወት? ምን ሆነው ነው በጣም ነው እንዲያምሙት። አቶ ደስታ አንተ ምን ነካወት? ምንድን ነው የሰሩት? ለአንድ አርቲስት ለአንድ ዜመኛ ተቃውሞ ላሰማ ጋር እንትን የሚዲያ መግለጫ አይ በዳዲና አይ ብልጽግና አይ አብይ አሕመድ እንዴት እኮ እንደሚያሳዝን? ህዝብ ግንኙነቶቻቸው ምን ማድረግ እንደሌለባቸውና ምን ማድረግ እንዳለባቸው እንኳን አይነግሯቸው። በቃ ሁኔ ድንቅ ፖለቲካ ጨዋታ ነው የተጫወተል። እርሶ ደስታ ደዳመው ምን አሉ ስቶክ ቶኪቻን አሉ። አቶ ደስታ ሌላ ከሀዋሳ 30 ኪሎ ሜትር ወተን ብንጥለው የ30 ደቂቃ ነው ምናምን ብቻ የሆነ ቁጥር ጠርተው ብንወስደው ተመልሶ አይመጣም። እስቲ ነው ቶኪቻን፣ እውነት ለመናገር 30 ኪሎ ሜትር ከሀዋሳ አይኑን አስረን ወስደን የሆነ ቦታ ላይ ብናወርደው ተመልሶ መንገዱን አውቆ ሀዋሳ ይገባል ብዬ አላም። ቀልዱስ ቀልድ ነው። ምንድን ነው የያዛችሁት? እንዲያው ግን ምን እያደረጋችሁ ነው? የሲዳማ ክልል ሀገር የሞቀው ጠሀይ የሞቀው ጉዳይ ነው። በጣም አርጋችሁ ያንኮታኮታችሁት እንደሆነ ክልሉ ላይ ከፌዴራል መንግስቱ ፕሮጀክቶች ውጭ አንድም ፕሮጀክት እዚህ ግባ የሚባል ፕሮጀክት ሰርታችሁ እንዳልፈጸማችሁ እና እንዳላስፈጸማችሁ ይታወቃል። እኔ ሐዋሳ ተምሬበታለሁ፣ አውቀዋለሁ እንዴት እንደነበር። ክልል ክልል ክልል ካልሆንም ብላችሁ የሆነ ሀገር የምትመሰረቱ ይመስል ለእናንተ ፖለቲካዊ ጨዋታና ለፕራዶ ናፍቆት ክልል አረጋችሁት ከዛስ? የአራት ክልል ገቢ ቀረና የአንድ ክልል ገቢ ሆነ። ከተማው ከአራት ክልል ይመጣ የዋና ከተማነት በጀት ቀረና ከተማን ጭል አረጋችኋል። በነዳጅ በነዳጅጦት አሰልፋችሁ ታውላላችሁ። በመልካም አስተዳደር ሮጥ ሰውን አሰልፋችሁ ታውለታላችሁ። ጥቂት ጋንግስተሮች አፍርታችኋል። ከተማው ላይ ጡንቻ አላቸው ድሃም አይኖርበት ከተማ ልታደርጉት ነው ሐዋሳን። ክልል ክልል ክልል ክልል ስትሉ ዶክተር አብይ ቀድሞ ተናግሯል እኮ ተዉ። ተው፣ አይጠቅምም። ከዛ አሁን እዛው እንደ ቁምቡርስ ልትበላሉ ነው። ጭራሽ ለአንድ ዘፋኝ ሚዲያ ደርድረ መግለጫ እየሰጠ ነው። አረ ተው ተው። አብይ ግን አያሳዝንም? በእውነት አያሳዝንም። ያን ያክል ሀገራዊ ህል ነው ያን ያክል የገዘፈ ከፍታ ያንም ያክል ሩቅ የሚያዩ አይኖች እነዛ ለሩቅ የሚታትሩ እግሮች እነዛ ለትልቁ ብልጽግና የማይሰንፉ እጆች ጎን እንዲህ አይነት ከረፈፎችም አሉ። በዚ ወይኔ አብይን ደግፋለሁ፣ ከልሙ ጋር ቆማለሁ ስል ብልጽግና ውስጥ የተሰገሰገ አሰስ ገሰስም ደግፋለሁ ማለት አይደለም። አሰስ ገሰስ ስደግፍ አልገኝም። እንደናንተ አይነት ጋንግሪኖች ከብልጽግና ውስጥ ተቆርጦ የሚወጡበት ቀን ይናፍቀኛል፣ ይናፍቀኛል። ኮሚኒኬሽንናችሁን እንኳን አጥብቃችሁ መያዝ ማትችሉ የክልልነት ጥያቄ ያመጣውን መዘዝ ተመልከቱ። የሌሎቹ የክልልነት ጥያቄ ይመስለኛል ትንሽ አሁን ላይ ቀዝቀዝ እያሉ ያሉት አንዳንድ ክልል ካልሆነ ሲሉ የነበሩት ከነነፍሴ የተምረው ነው። በኋላ ላይ ማለት አላችሁ። ድንቅ ፕሮጀክቶችም ከአዲሱ ክልል በአንዱ የተመረቀ ነው። ምንድን ነው መታረጉ አንተ

አሁን እንደ ሀዋሳ እንደ ተማርኩት ብያቸዋለሁ። አሁን ይሄን ካልኩ በኋላ ሀዋሳ ሄድ ሲሉኝ ምንድ ነው እንደምለው? እንደዚህ ነው ምለው፣ አልሄድም የፈለገ ነገር ቢሆን ሚሊዮን ብር ቢሰጥ ብዙ ሰው አልሄድም። ሚሊዮን ብር ቢሰጥኝ አልሄድም። ሚሊዮን ብር ቢሰጥኝ ራሱ አልሄድ። ክልሉ የመልካም አስተዳደር ጥያቄ ያለበት፣ ሙሰኝነት ነገሰ። በቤተሰብ ነው የምትደራጁት። ስራ ስሰሩ በየቢሮው የምትሰገሰጉት? የፌዴራሉ መንግስት ይህን ጉድ ይስማላችሁ ቅሌታችሁን። ብልጽግና ህልም ያለው ፓርቲ ነው። ተራማጅ ፓርቲ ነው። ሩቅ ሜድ ፓርቲ ነው። አዎ፣ ግን የተሰገሰጉ ጎባጣ ኢህአዲጎች አሉበት። አሁንም ያልጠሩ ኢህአዲግ ስንል አብዮታዊ ዲሞክራሲ ያልወጣለት የብልጽግና ማኒፌስቶን የማያውቅ ብቻ አይደለም ባይዘወይ የኢህአዲግ ባህል ያለቀቀው ሌባ፣ ወመኔ፣ አሳዳጅ፣ አሳሪ፣ ገዳይ ምናምን አብይን እንደግፋለን ከልሙ ጋር እንቆማለን ስንል እንዲህ አይነት ወመቴና አሰስገሰስ አብር ያዝላለሁ ማለት አይደለም። ምርቱን ከግርዱ እለያለሁ፣ ስንዴውን ከእንክርዳዱ አበጥራለሁ። ቅማሉን አውቀዋለሁ። እኔ አብይ ነው ያላቸው እንደ ቅማል እለቅማችኋለሁ እንደዚህ አድርጌ ብሏቸዋል። አረ ነቅማል የጊዜ ጉዳይ ነው። ትቀመላለ ይቀልዳል። እንደ ሚዲያ ደርደ ደቅ ብለ አንዱን አንተ አንተነ መስለኝ ሲጀመር አልቻልክም። በቃ አሳዝንም። አሁን ይሄ ፌዴራል መንግስት አሳዝንም። አሁን ይሄ ሩቅ የሚያስበው ለምን ይመስላል ጎረቤት ሀገራት እንደዚህ ብለው ሊበሉት ያዘፈዘፉት ገብቷቸው ለኢትዮጵያ ያለው ህልም ገብቷቸው ለሀገር ያለው ህልም ገብቷቸው ከጠነከረ ከቆመ ከሰፋ ወዮልን ብለው እጁ ላይ ያለውን ፓወር አውቀውት የአብይ አብይነት ገብቷቸውን እዛ ብልዘገና ውስጥ ያለው ሰዎች አልገባቸው። እዚህ ጋር እያይ አንድ ነገር ልንገራችሁ አስደናቂ ፕሮጀክት ተመርቋል። ሰምታችኋል። ላሳያችሁ ሹፉት። ይሄን ድልድይ ተመልከቱት። ድልድዩን ትንሽም አሳጥረ ደግሞ እዚህ ምስሉ ላይ ደግሞ እያሳዩችሁ አውራ ይሄም ይሄ ድልድይ ስንት ብር የወጣበት ይመስላችኋል? በስንት ብር ፕሮጀክት የተመረቀ ይመስላችኋል? ተመልከቷቸው፣ እነዚህ ለምርቃቱ የሉ ሰዎች ናቸው። ፎቶን ስላይድ እያደረግን እናሳያችሁ። ምርቃቱ ላይ የተገኙ ጉምቱ ምናችሁን ነው የሚያማችሁ? ለዚህ ድልድይ ሀዲያ ዞን ጎንባራ ወረዳ ነው አጋሜ ወንዝ ድልድይ ነው ሀያ ሁለት ሚሊዮን ብር ወጥቶበታል። ወዮ ለራሴ ጎንዶሮ ለጡ ስባት ምን ጉድ ናችሁ አብይ ነው የሚያሳዝነኝ እኮ ሌላ ማንም አይደለም በእናት ያህልም እንዲህ አይነት አሰስ ገሰስ ጋርቤጅ ትራሽ ከየት እንደተለቃቀማችሁ ከየት እንደመጣችሁበት ወጣቱን መስራት የሚችለውን አታሰሩም። ይሄ የማይረባ የሸተተ ፖለቲካችሁ አለ ይሰነጥፋል። አታስጠጉም እዛው በላይብነት እዛው በምናምን የምትረማመሱት ያህልም ያለው አብይ በእንዲህ አይነት ኮሚኒኬሽን እንኳን በማይገባው ሰዎች የተጠመደ ያህልም ያለው አብይ እታች አሉ እንዲ አጋሶች የከበቡት። ያህልም ያለው አብይ የጦርነት አራራ ባለባቸው ሰዎች እንዲረፍት ያጣ ጦርነት ውስጥ ባይዘወይ አሁን ክልል ክልል እንሆናሉና አሳዩአቸዋል። ጦርነት ጦርነት ሲሉ የነበሩ ሰዎችም አሳይተዋቸዋል። በጦርነት የከበረ ነጋዴ አለ። አዎ አለ። በጦርነት የጀገነ ህገወጥ ጥይት አመላላሽ አለ። አዎ አለ። በጦርነት ኮንትሮባንድና የድንበር ንግድ ተፋፍሟል። አዎ ተፋፍሟል። በዛ መሀል አብይ አሕመድ የሚባል ሰውን ተከተክታለህ። ጠዋት ማታ እየመጣ ጠላቶችን ማደለብ፣ ወዳጅን ማሳነስ ነው የያዝከው። ለእኔ ያለ ሁላ ሞት ክብሎ ያለቀሰልህ ሁላ አዛኛ አይደለም። አንዳንዴ ገዳይህም ያለቅሳል። አብሮ ዱ ደረቱን ይመጣ በብሄር ይገሉልና ብዙ ጊዜ እንዳልኳችሁ ሞታችን በዶላር ሲለካ መግደል ስራ የሚሆንባቸው ጊዜዎች አሉ። መግደልን ስራ አድርገውታል። ቀጥሎ ደግሞ ኦቨርታይም ሙሾ ማውረድ ስራቸው። ይገሉናል፣ ሙሾ ያወርዱልናል። ያዋጉናል፣ ሙሾ ያወርዱልናል። ጦርነት ሜዳ ይከቱናል፣ ጥይት ይሻቃቀጡብናል። አሳፋሪ ናላብ እያልታዘነ ለማን ይታዘና? ያን ሰንቆ የመጣውን ከማንዴራ ከኬንያታ ደጃፍ እስከ ቪላ ሶማሊያ እስከ ፎርማጆ ቤተ መንግስት እስከ ጅቡቲ እስከ አስመራ ከጁባ እስከ ካርቱም የጸናች አፍሪካን መሰረት አለው ብሎ ከሙሴቬኒ እስከ ካጋሜ ከጋጋሜ እስከ ራማፎሳ ከራማፎሳ እስከ ሙሳፋኪ መሐመድ ከሙሳፋኪ መሐመድ እስከ ጉቴሬዝ ከጉቴሬዝ እስከ ትራምፕ በነበረበት ጊዜ እስከ ትራምፕ ከትራምፕ እስከ ባይደን የጸናች አፍሪካ ላይ መስረት ታተረ፣ ለፋ። ቢንዛይድ ጋም ኤርዶዋን ጋንም ደጅ ረገጠ። ቻይናም ቱርክም ተመላለሰ። ራሽያም ኳታርም፣ ሳውዲም ሳቅ ለመደገስ ጣረ። ፎርማጆን ጆን ካሰን ሼህ መሐመድ አስተቃቀፈ። ኢሳያስን አዲስ አበባ አስረገጠ። ደብረ ጽዮንን ከኢሳያስ አጨባበጠ። የጸናች አፍሪካ የቆመች ምስራቅ አፍሪካ የተባበረች ኢትዮጵያን የተባበረች የምስራቅ አፍሪካ ቀጠና ለማየት ታተረ። በመተባበር እንክበር ያላቸውን ሰውዬ በመተባበር ሊያዋርዱት ተጠራሩ። ያንን ግዙፍ ሕልም የሴራ ጠኔ የሌለበት የስራ ረሃብ ብቻ የከበበው ምስራቅ አፍሪካ የሚባል ቀጠና ቀርጥፎ በላው። ለውጥረት ዳረው፣ ለውጥ እንቅጥ አቆመው። ከዛስ በማግስቱ መጥተው አብይ አሕመድ የሚባል ሰው ከኢትዮጵያ ተነስቶ ቀጠናው ላይ አደጋ ደቀነ አሉ። ይህን የሚያቸዋኩሙና ይህን የሚያጫጩ አተላዎች ደግሞ ከገዛ ቤታችንና ከግያ ጓዳዎቻችን ፈሩ። ሊጋለቡ እንደ ህዳር አህያ ማንም እንዲጭናቸው አንገታቸውን አጎንብሰው ጫኑኝ አሉ። አገራቸውን በቀንዶቻቸው ሊወጉ ተተረማመሱ። ቀንድ ላይ መሆኗ ብቻውን እንደ ቀንድ እየወጋ ሰላም የነሳተውን ለምለሚቷን ሀገራቸውን በድንቁርና ቀንዶቻቸው ወግተው ለመጫል በባንዳነት ካባ በተላላኪነት ኮርቻ እየተጋለቡ ቀጥ ብሎ መጡ እና ለዚህ አብይ አህመድ ያልታዘነ ለማን ይታዘናል? አጥያታችሁን ይቅር ብለናል። ኢህአዲግ በሚባል የፓርቲነት ወዝ በሌለው ትብብር በሌለው ፌዴራሊስት ነኝ እያለ ፌዴራሊስትን ባነገበ ፓርቲ ተንኮታኩቶን ከምንቀር ብልጽግና የሚባል ግዙፍ ሀገራዊ ፓርቲ አዋህደን ሀገር ሆኖ ሳሉ አጋር ያልናቸውን ግዙፍ ግዙፍ ግዙፍ የኢትዮጵያ ውድ ልጆችን እኩል መብት ሰጥተን እንስራ አለ። አጋር ያልነውን ሁሉ የፊተኛው ወንበር ላይ ቁጭ ብሎ አየ ነው። እዛ ውስጥም ተሰገሰጉ። ገለን ጨረሰን አንጀምርም ሪፎርም አድርገን እንጀምራለን አለ። ሪፎርም ከማድረግ ይልቅ ዩኒፎርም መቀየር የመረጡ ደናቁርት ግን ዛሬም በዚህ አይነት ውጥንቅጡ ሰውየውን ይለበልቡታል እና ለዚህ ሰው ያልታዘነ ለማን እንዲታዘነ የማይችል ሲነካ የኔ ተነካ ትላል። ሌባ ስያዝ የኔ እያለ ይደበቃል። በዘር አተላ ከሰክረን በዘርጌሾ ታምሰን ዛሬም እያንዳንዱ ድንጋይ ወደ አብይ ምርት ከሻ እንወረውራል። የጋራ ስሜት በጋራ ሀገራዊ ጉዳዮች ላይ አተን የስቴት ትርጉም ተምታቶብን ስቴት እና ፐርሰን መለየት ተስኖን እያንዳንዱ ድንጋይ አብይ ላይ እንወረውራል። እንዲህ አይነት አተላዎች ከዛ ከታች ይበረክታል። እነዚህ ስርዓት አልበኞች ባይዘው አንዳንድ ስርዓት አልበኞች መንግስት የተሰገሰጉ ሰዎች ሰላም የመጣ ቀን ረፍት የመጣ ቀን አብይ አሕመድ ፎ ብሎ የሰራ ቀን አንድ ቀን እንደሚያድሩ ስለማያውቁ እንደማያሳድራቸው ስለሚያውቁ ነው። የጠማጥን ሲታጠን የጠብ ጌሾ እየጠመቁ አብረው የሚያሳክሩን የሚያደናቁሩን፣ ያሳዝናል። የኢትዮጵያ ፖለቲካ ያሳዝናል። ለዚህ ነው ከህልሙ ጋር የምንቆመው። ለዚህ ነው ከሰውየው ጋር የምንቆመው። እናውቃለን ብንናገር እናልቃለን። እያንዳንድ ጀርባሽ ቢገለጥ ይቆጫል፣ ያህል ያንገበግባል። እውነት እና ማየት መፈተሽ አለበት። በጣም መፈተሽ አለበት። ዛሬ እንደው ስለገረመኝ ነው ይህን ጉዳይ ያነሳት እንጂ ሌሎች በጣም በርካታ ጉዳዮች አሉ። የትግራይ፣ የኤርትራ፣ ከሶማሌ ጂኦፖለቲክስና ጠንቀር ጠንቀር ያሉ ጉዳዮችን አነሳለን ግን እንደ ሰው የሚሰምኑን ጉዳዮችን ማውራት ያስፈልጋል። በራስ ቀለም፣ በራስ ቋንቋ፣ በራስ ሀሳብ ተቃጽልና በገዛ ድና ይላል የሰሜን ሰው ብቻ ግን በሰበቡ መመሪ የተሳቡ ነውና በሰው ብዙ ጉዳዮች እነካካን ብዙ ጉዳዮችን አነሳን። እንግዲህ ይህንን ህልመኛ ይህንን ሩቅ ሀሳቢ ለሀገራችን ስንል ነው የምንደግፈው ለማለት ነው። ለሀገራችን ስንል ነው ጎኑ የምንቆመው። ደግሞ የምንቀጥላለን ወይ ደግሞ እንቀጥላለን፣ እናሸንፋለን፣ እናሸንፋለን። እናንተ ግን ረፉ፣ እንዴት አድርጋችሁ እንደምትሰሩ እንዴት አድርጋችሁ ነገሮች እንደምትካውኑ አስቡ። ስሜት ማሰብን ሲገዛ ትልቁ ትንሽ ሆናል። ራሽናሊቲ ያስፈልጋል። ኢሞሽናሊቲን ጣልና ነው ወንበር ላይ የምትቀመጠው ያስከው ወንበር እንትናይለም አንዳንድ በጣም ጀለገግ ሰዎች አላችሁ፣ ፒፒ ውስጥ የተሰገሰጋችሁ ሁሉንም እያልኩ አይደለም፣ ይሰመርበት። በጣም ታታሪ ህልም የገባቸው አሯጭ ሰዎች አሉ። ለዛም ነው የቀጠል ነው። ግን ደግሞ አንዳንድ ደግሞ አሉ የለበሱት ሱፍ ዋጋ የሚበልጣቸው የሚነዱት መኪና በዋጋ የሚበልጣቸው እና ልክ ትንሽ ወደ ሀሳባችሁ መለስ በሉ። አይብለጣችሁ፣ የምትነዱት መኪና ዋጋ አይብለጣችሁ፣ የምትለብሱት ቶክሲዶ ምናምን ጫማ ምናምን ዋጋ አይብለጣችሁ፣ ከቀልባችሁ ነው። አንድ ሀገር ነው ያለችን እና እንደዛ አስቡ። እሱን ለማለት ነው እንግዲህ። ዛሬ መጣ ነው ትንሽ ወገር ወገር አረግናናል። ትንሽ ነካ ነካ አርገናል። እንግዲህ ምን ይገባላል፣ ትረጋጋለህ ምናምን ትሉ ምትሉ ሰዎችም ምን ችግር የለም። በቃ አፉ በሉኝ፣ በእኔና በአያቂ ማያዝ። እኔም እወዳችኋለሁ ለማለት ያህል ነው። ብቻ ግን እንግዲህ እኛ እየበዛን እንቀጥላለን፣ እንቀጥላለን፣ እንቀጥላለን። እናንተም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ቀጥሉ አሁንም አበረታቱ። አሁንም አግዙ። በእያንዳንዱ ጉዳዮች ላይ ከእናንተ ጋር አብረን እያወጋን ነው የምንቀጥለው። ላይክ ሼር ሰብስክራይብ ማድረግ ይቀጥል፣ እንድንበዛ እንድንበረክት። አሁንም አሁንም በደንብ በደንብ በደንብ በደንብ ሼር ላይክ ሰብስክራይብ አድርጋችሁ ላይ ዘመዳቻችሁ አድርስልን ነው ምላችሁ። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ወድ ቃል፣ አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ።